ምዕራፍ ስምንት አንድ እግዚአብሔርም ኖህን በመርከብም ከእርሱ ጋር የነበረውን አራዊቱን ሁሉ እንስሳውንም ሁሉ አሰበ። እግዚአብሔርም በምድር ላይ ነፋስን አሳለፈ፣ ውሃውም ጎደለ። ሁለት የቀላዩም ምንጮች የሰማይም መስኮቶች ተደፈኑ፣ ዝናብም ከሰማይ ተከለከለ። ሶስት ውሃውም ከምድር ላይ እያደረ እያደረ ቀለለ ከመቶ አምሳ ቀንም በኋላ ውሃው ጎደለ። አራት መርከቢቱም ለሰባተኛው ወር ከወሩም በአስራ ሰባተኛው ቀን በአራራት ተራሮች ላይ ተቀመጠች። አምስት ውሃውም እስከ አስረኛው ወር ድረስ ይጎድል ነበር። በአስረኛው ወር ከወሩም በመጀመሪያው ቀን የተራሮቹ ራሶች ተገድለ ይሁለቱ ስድስት ከአርባ ቀንም በኋላ ኖኅ የሠራውን የመርከቢቱን መስኮት ከፈተ። ቁራንም ሰደደው። እርሱም ወጣ፣ ውሃው ከምድር ላይ እስኪደርቅ ድረስ ወዲያና ወዲህ ይበር ነበር። ስምንት ርግብንም ውሃው ከምድር ፊት ቀልሉ እንደሆነ እንድታይ ከእርሱ ዘንድ ሰደዳት። ዘጠኝ ነገር ግን ርግብ እግሯን የምታሳርፍበት ስፍራ አላገኘችም፣ ወደ እርሱም ወደ መርከብ ተመለሰች ውሃ በምድር ላይ ሁሉ ስለነበር እጁን ዘረጋና ተቀበላት ወደ እርሱም ወደ መርከብ ውስጥ አገባት። አስር ከዚያም በኋላ ደግሞ እስከ ሰባት ቀን ቆየ ርግብንም እንደ ገና ከመርከብ ሰደደ። አስራ አንድ ርግብም በማታ ጊዜ ወደ እርሱ ተመለሰች፣ በአፏን እነሆ የለመለመ የወይራ ቅጠል ይዛ ነበር። ኖህም ከምድር ላይ ውሃ እንደ ቀለለ አወቀ። 12 ደግሞ እስከ ሰባት ቀን ቆየ ርክብንም ሰደዳት፣ ዳግመኛም ወደ እርሱ አልተመለሰችም። 13 በኖህ እድሜ በስድስት መቶ አንድ ዓመት በመጀመሪያው ወር ከወሩም በመጀመሪያው ቀን ውሃው ከምድር ላይ ደረቀ ኖህም የመርከቢቱን ክዳን አነሳ እነሆም ውሃው ከምድር ፊት እንደ ደረቀ አየ። አስራአራት በሁለተኛውም ወር ከወሩም በሃያ ሰባተኛው ቀን ምድር ደረቀች። አስራ አምስት እግዚአብሔርም ለኖህ እንዲህ ብሎ ነገረው። አስራ ስድስት አንተ ሚስትህንና ልጆችህን የልጆችህንም ሚስቶች ይዘህ ከመርከብ ውጣ። አስራ ሰባት ካንተ ጋር ያሉትን አራዊት ሁሉ፣ ሥጋ ያላቸውን ሁሉ፣ ወፎችንና እንስሶችን ሁሉ፣ በምድር ላይ የሚንቀሳቀሱትንም ሁሉ ካንተ ጋር አውጣቸው። በምድር ላይ ይርመስመሱ፣ ይዋለዱ፣ በምድርም ላይ ይብዙ። 18 ኖህም ልጆቹንና ሚስቱን የልጆቹንም ሚስቶች ይዞ ወጣ። አስራ ዘጠኝ አራዊት ሁሉ፣ ተንቀሳቃሾች ሁሉ፣ ወፎችም ሁሉ በምድር ላይ የሚርመሳምሰው ሁሉ በየዘመዳቸው ከመርከብ ወጡ። ሀያ ኖህም ለእግዚአብሔር መሠዊያውን ሠራ። ከንጹሕም እንስሳ ሁሉ ከንጹሐን ወፎችም ሁሉ ወሰደ፣ በመሠዊያውም ላይ መሥዋዕትን አቀረበ። ሀያ አንድ እግዚአብሔርም መልካሙን መዓዛ አሸተተ። እግዚአብሔርም በልቡ አለ፣ ምድርን ዳግመኛ ስለ ሰው አልረግምም የሰው ልብ አሳብ ከታናሽነቱ ጀምሮ ክፉ ነውና ደግሞም ከዚህ ቀድሞ እንዳደረግሁት ሕያዋንን ሁሉ እንደ ገና አልመተም። ሀያ ሁለት በምድር ዘመን ሁሉ መዝራትና ማጨድ፣ ብርድና ሙቀት፣ በጋና ክረምት፣ ቀንና ብሌሊት አያቋረጡም።